የብሰል ቤተሰቡ ዛሬ እያሳደጋችሁን ነው። ነገ በሺዎች የሚቆጠሩ ተማሪዎችን የመኩ ዶክተር በመለዋለም የምትገኙ ውዳይ አብዘር ቤተሰቦች አብዘር ማህበረሰብ አቀፍ የለማደረጅት ዛሬ ማለትም ጥቅምት 1 በአፋር ክልል አሳይታ ከተማ በዓመት 11ኛ ዙር ወረሃዊ የምግብና የንጽህና ቁሳቁሶች ድጋፍ ለማድረግ ተገኝተናል። በየወሩ ለልጆቻችሁ ድጋፍ የምታደርጉ የአቢዘር ቤተሰቦች ሁሉ ድጋፋችሁ ይቀጥል። የእናንተ አንድ ድጋፍ ለየቲም ልጆቻችሁ ትምህርት ቤት እንዲቆዩ ያደረገ ይገኛል። ልጆቻችን አድገው መገሲኬታማ ሲሆኑ ራይ እናንተ ትልቁ ሽልማት ይሆናል። ልጆቻችሁ ነገ ለአሴታ ለአፋር ክልል ብቻ ሳይሆን ለሀገራችን ብርሃን ይሆናሉ። የሚደረግላቸው ሁለንተናዊ ድጋፍ ሁሉ በአብዘር ማህበረሰብ አቀፍ ልማት ድርጅትና በየቲሞች ስም ከልብ እያመሰገንን የአቢዘር ቤተሰብ ለመሆን ባዮ ላይ ያለውን ሊንክ ከፍተው ይመዝገቡ። ለሁሉ ጊዜ ድጋፎን እናመሰግናለን። የአቢዘር ቤተሰብ የነ ብርተት፣ የእናንተ ድጋፍ ነው። በእኔ ላይ ኢንቨስት ስላደረጋችሁ አመሰግናለሁ። ትምህርቴን አላቋረጠ ልጆቻችን ክብራቸውን ጠብቀው እንዲያድጉ እጅግ ክብር ለሰጣችን ፈጣሪ ከሁለቱ ነገር የክብራቸው ላቪዛር የዓለም አቀፍ ቤተሰቦች እናንተ ድጋፍ የልጆቻችን የወደፊት ህይወት ብቻ ሳይሆን የኔም የሀዘን ስሜት ቀይሮታል። ልጄ በክብር እያሳደግኩ ነው። ችንና ምስጋናችን በዘላለም አይለያ አላያስተለን መላው ዓለም ለምትገኙ ውድ የአቢዘር ቤተሰቦች ለምታደርጉልን ሁለንተናዊ ድጋፍ እጅግ እጅግ አድርገን እናመሰግናለን፣ እናመሰግናለን። እንወዳችኋለን።